አቡነ ሊባኖስ አባ ሊባኖስ ማለት ልክ እንደ ነብዩ ሙሴ ከዓለት ላይ ውሃን እያፈለቁ ድውያንን በመፈወስ የሚታወቁ ሲሆን የኢትዮጵያ ብርሃኗ የሆኑ የአቡነ ተክለ ሃይማኖት ታላቁ ገዳማቸው ደብረ ሊባኖስ በስማቸው የተሰየመላቸው ጻዲቁ ቅዱስ ላሊበላም በ ሀያ ሶስት ዓመታት ውስጥ ካነጻቸው ከእነዚያ እጅግ ድንቅ 11 ቤተ መቅደሶች ውስጥ አንደኛውን በስማቸው በአባ ሊባኖስ ስም የሰየመላቸው ታላቅ ጻዲቅ ናቸው። ታላቁ ደብረ ሊባኖስ አንድነት ገዳም ያሳተመው ቅዱስ ገድላቸው እንደሚናገረው የአቡነ ሊባኖስ አባታቸው አብርሃም እናታቸው ንግስት ይባላሉ። እነርሱም በወርቅና በብር እጅግ የበለጸጉ ሮማያን ናቸው። ልጃቸውን አባ ሊባኖስን በሃይማኖት በምግባር ኮትኩተው ካሳደጓቸው በኋላ እድሜያቸው ሲደርስ በቤተ ክርስቲያን ስርዓት ያጋቧቸው ዘንድ ከቆስጥንጥኔ አገር ሚስት ባመጡላቸው ጊዜ እርሳቸው ግን ፈጽሞም ብኛሉ፣ ወደ ጫጉላ ቤትም መግባትንም ብኛሉ። በዚህም ጊዜ ነቢዩ ሳሙኤልን እንደጠራው አባታችንንም እግዚአብሔር ሶስት ጊዜ በስማቸው ጠራቸውና፣ ከአባት ቤት ተለይ፤ አንተ የመንግስተ ሰማያት ሙሽራ ነህ እንጂ የዚህ ምድራዊ ያለም ሙሽራ አይደለህም አላቸው። አባታችንም ወዴት ሄዳለው? ምን ላድርግ ባሉ ጊዜ ወዲያው ሊቀ መላእክት ቅዱስ ገብርኤል ታዞ በሌሊት መጥቶ ከአባታቸው ቤት አውጥቶ ታላቁ አባት አባ ጳቁሚስ ዘንድ አደረሳቸው። ታላቁ አባት አባ ጳቁሚስም ለአባ ሊባኖስ በአት በመስጠት ገዳመ ስርዓትን፣ አስኬማ መላእክትን፣ ቅናተ ዮሐንስን አስተምረው አመነኮሷቸው። ከዚህ በኋላ አቡነ ሊባኖስ ከአባታቸው ቤት ወስዶ አባ ጳቁሚስ ገዳም ያደረሳቸው መልአክ ድጋሜ የተገለጠላቸውና ወደ ቅድስት ሀገር ኢትዮጵያ ሂድና ተጋድሎህን በዚያ ፈጽም ዝናህ በስፋት ይነገራል፣ ለብዙዎችም አባት ተሆናቸው፣ አለ ካላቸው በኋላ ራሱ መላኩ ወደ ኢትዮጵያ መጣቸውና አክሱም ተቀመጡ። በዚያም በብዙ ተጋድሎ ከቆዩ በኋላ ወደ ሸዋ መጥተው ወንጌልን ዙረው አስተምረው ብዙ ድውያንን ፈውሰው ከአመታት ቆይታ በኋላ ተመልሰው አክሱም ሂደዋል። በዚያም ሰባት የተለያዩ ፈዋሽ ጠበሎችን ከድንጋይ ላይ በታምር አፍልቀው ድውያንን ፈውሰው እውራንን አብርተዋል። በዓታቸውንም ከአክሱም ጽዮን ፊት ለፊት አድርገው ሲኖሩ ከእለታት በአንደኛው ቀን አባታችን በታምራት ከጭንጫ ላይ ያፈለቁ አጠበል ተራ ውሃ ነው ብላ አንዲት ሴት ልጇን አዝላ ልትቀዳ መጣች። ወዲያው ከቦታው ስትደርስ አድጧት ወደቀችና ልጇም አምልጧት ልቡን ድንጋይ መትቶት ሞተ። ሴትዮዋም ስትጮህ አባ ሊባኖስ ፈጥነው ወጡና በልጁ ላይ ጸለየው፣ በመስቀል ምልክት አማትበው ከሞት አስነስተውታል። ህፃኑም ልጅ ከሞት እንደተነሳ አምላከ አባ ሊባኖስ ብሎ አመሰገነ። ይህንንም ደግ ስራቸውንና ታምራታቸውን ያዩ አንዳንድ እኩይ ካህናት በቅናት ተሞልተው ምትሃት ነው የሚያሳየው ብለው በጻድቁ ላይ ህዝቡን አሳደሙባቸው። አባታችንም ካህናቱን ለመምከር ቢሞክሩም አላስቀምጣሏቸው። ይልቁንም ጦራቸውን ይዘው አሰደዷቸው። አባታችንም በዚህ አዝነው ከአክሱም ተነስተው ደርቃ ወደምትባል ቦታ ሄዱ። በዚያም በጾም በጸሎት እየተጋደሉ ሲኖሩ በነዚያ በጠሏቸውና በክፋት በተነሱባቸው ካህናት አገር ግን ለሶስት ዓመት ምንም ዝናብ ሳይዘንብ ቀረ። አባታችን በተሰደዱባት በደርቃ አገር ግን ብዙ ዝናብ ይዘንብ ነበር። አባታችን በደርቃ ሳሉ እንደ ልማዳቸው ከአለት ላይ ውሃ አፍልቀው ብዙ ድውያንን ፈውሰውበታል። በዚያም ትልቅ በዓት ሰርተው በተጋድሎ ሲኖሩ በክፉ የተነሱባቸው እነዚያ እኩይ የሆኑ ካህናት መጥተው አባታችን በክፉ አምተናሃል፣ በድለናሃል፣ ይቅር በለን፣ በድርቅ ማለቃችን ነውና ዝናብ እንዲዘንብልን ጸልይልን ብለው ከእግራቸው ስር ወደቁ። አባታችንም ይቅር ብለው ከፈጣሪ ማለዷቸው፣ ዝናቡም ወዲያው ዘነበላቸውና በሀገሪቱ ጥጋብ ሆነ። ከዚህም በኋላ አባታችን አስቀድመው ወዳዩት ወደ ሸዋ ምድር ግራሪያ መጡና በአታቸውን በአሰቦት ጫካ ደረጉ። ነገር ግን መላኩ ተገለጠላቸውና ሊባኖስ ሆይ ከዚህ ቦታ የአንተ መኖሪያ አይደለም። በዚህ ቦታ ላይ እግዚአብሔርንና ሰውን የሚያገናኝ የሚያስታርቅ ታላቅ ጻድቅ ይወጣልና ይህ ቦታ የእርሱ ርስት ነው። የብዙዎች መነኮሳት መንደር ይሆናል። ነገር ግን የቦታው ስም በአንተ ስም ይጠራልሃል አላቸው። በኋላም አባታችን ተክለ ሃይማኖት ተወልደው በአታቸውን በዚያ ቦታ ላይ ሲያጸኑ፣ ቦታውን ግን ደብረ ሊባኖስ ተብሎ በመጀመሪያው አባት በአባ ሊባኖስ ስም ተሰየመ። መልአኩን በሌሊት እየመራ ወደ አክሱም ወሰዳቸው። ከዚያም ታሪክ ወደምትሰራበት እጣ ክፍልህ ወደ ሆነው ቦታ አደርሳለሁ አላቸውና ወደ ኤርትራ አካለ ጉዛይ አውራጃ ልዩ ስሙ መጣ ወደ ተባለው ቦታ ወሰዳቸው። በዚያም አባታችን ድውያንን እየፈወሱ፣ ለምጻሞችን እያነጹ፣ ሙታንን እያስነሱ፣ ብዙ ታምራትን እያደረጉ፣ ወንጌልን እየሰበኩ ገዳመ ደብረ ወርቅ ሀም ሊባኖስ ዘምጣ የሚባለውን ትልቁን ገዳማቸውን መሰረቱ። በወቅቱ የነበረው አፄ ገብረ መስቀልም የመጀመሪያውን ቤተ መቅደስ አሰራላቸው። ይህም ገዳም በተፈጥሮዊ አቀማመጡ እጅግ አስደናቂ ነው። ታላቁ ጻዲቅ ቅዱስ ላሊበላ 23 ዓመታት ውስጥ ካነጻቸው እጅግ ድንቅ ከሆኑት 11 ቤተ መቅደሶች ውስጥ አንደኛውን በአባ ሊባኖስ ስም ሰይሞላቸዋል። ሌላኛው ትልቁ ገዳማቸው ትግራይ ተንቤን ውስጥ ይገኛል። አባ ሊባኖስ አዲስ አበባ ከምትገኘውና እጅግ ታምረኛ ከሆነችው ከአመረኖህ እንጦጦ ኪዳነ ምሕረት ገዳም ጋር የተያያዘ ታላቅ ታሪክ አላቸው። ይኸውም ታቦተ ኪዳነ ምሕረት ከተጉለትና ቡልጋ አውራጃ ከመጣችበት ከ አራት መቶ ሰማንያ አራት ዓመተ ምሕረት ጀምሮ በዚህ አሁን ባለችበት እንጦጦ ላይ ስትደርስ በፈቃደ እግዚአብሔር በሾላዛፍ ግንድ ውስጥ ተሰውራ ለብዙ ዘመን ትኖር ነበር። የሮሙ ተወላጅ ጻዲቁ አባ ሊባኖስም በአምስተኛው መቶ ክፍለ ዘመን መልአኩ ቅዱስ ገብርኤል እየመራቸው ዛሬ ሀመረኖህ ከተባለችው ከዚች ቦታ ላይ በደረሱ ጊዜ ታቦቷ ተሰውራ ከተቀመጠችበት ቦታ ላይ በንብ ተከባ ብርሃን ሲያበሩባት ተመለከቱ። እንዲሁም ከሾላ ዛፍ ግንድ ላይ በሳንቃ የተዘጋ ክፍል ተመልክተው ቢከፍቱትም ኪዳነ ምሕረት ታቦትን አገኙ። አባታችን አባ ሊባኖስም በዚች ቦታ ላይ መንፈሳዊ ትሩፋት እየሰሩ በአገልግሎት ከቆዩ በኋላ በቦታው ላይ ቤተ መቅደስ አንጸው ታቦት አስገብተው ቅዳሴ ቤቱን አክብረው አስቀድማ እመቤታችን ባርካ ያፈለቀችውን ፀበሉን ከልለው ዙሪያውን አጸድ ተክለው መነኮሳትን ሰብስበው የአንድነት ገዳም ገድመው አባ ዘክርስቶስ የሚባለውን ደገኛ መነኩሴ ለመናንያኑ አበምኔት አድርገው ከሾሙላቸው በኋላ ወደ ሌላ ቦታ ለመሄድ መነኮሳቱን ሲሰናበቱ ስለ ቦታዋ እንዲህ የሚል ትንቢት ተናገሩ። ልጆቼ ሆይ በሉ ይችን ቅድስት ቦታ አደራ ሰጥቻችኋለሁ። በኋለኛው ዘመን ታላቅ ቦታ ትሆንላችኋለች። አጋንንት ይወገዱባታል። የብዙዎች ቅዱሳን አጽም ያርፉባታል። ነገስታትና ጳጳሳት ይሰግዱባታል። ብዙ መናንያን መጠጊያ ያደርጓታል። ቤተ መቅደሷ በወርቅና በብር ተጌጣ ትታነጻለች። የአንድነቱን ገዳም ተሻሽሎ ይቋቋምባታል ብሎ ገዳማውያን ልጆቻቸውን ባርከው በመሰናበት እግዚአብሔር ወዳዘዛቸው ቦታ ሄዱ። በትንቢታቸው መሰረት ዛሬ ላይ እንጦጦ ኪዳነ ምረት ገዳም ላይ በምስክርነት ሲነገር የሚሰማው ታምር ሁሉ እጅግ ድንቅ ነው። በቃል ኪዳኗ ጥላ ስር የተጠለሉ ወዳጆቿ እልፍ ናቸው። እጅግ ድንቅ ድንቅ ታምራትን በማድረግ የሚታወቁት አባታችን እንደ ተሰዓቱ ቅዱሳን ከሮም በመምጣት በሀገራችን ላይ የወንጌልን ብርሃን አብርተዋል። በመጨረሻም ጥቅምት ሁለት ቀን ተጸንሰው ሐምሌ ሶስት ቀን ተወልደው ጥር ሶስት ቀን በታላቅ ክብር አርፈዋል። ቅዳሴ ቤታቸው ሐምሌ ሶስት ቀን ነው። ይኸውም ለመጀመሪያ ጊዜ በአጼ ገብረ መስቀል በስማቸው ቤተ ክርስቲያን ተመስርቶ የተመረቀበት ዕለት ነው። አባ ሊባኖስ ከእረፍታቸው በኋላ ያደረጓቸው ታምራት እጅግ ብዙ ናቸው። በአጸደ ነፍስም በረዴት እየተገለጡ የፈወሷቸው ሰዎች ብዙ ናቸው። አባ ሊባኖስ በአካለ ስጋ እያሉ በርካታ ድንቅ ድንቅ ታምራትን የፈጸሙበትን በኋላም የከበረ አጽማቸው ያረፈበትን ታላቁን ደብረ ወርቅ ገዳምን ጻዲቁ የመሰረቱት በ523 ዓ ም ነው። የአቡነ ሊባኖስ ረዴት በረከታቸው ይደረብን። አሜን። ወስብሐት ለእግዚአብሔር።